የኢትዮፒካ ሊንክ የሐሙስ ዝግጅታችንን እያደመጣችሁን አድማጮቻችን እንቀጥላለን። ገና እስከ አንድሳ ድረስ ኢዱቴመንት ላይ ጉዳዮች አሉ። የድብርቱ ጉዳይና ንቁ ደግሞ ሆኖ ለመገኘት ምን ይደረግ ሚለው ሚሉት አሉ። አውስቲ ከድብርቱ አይሻልም? ከድብርቱ ልጀምር። ድብርቱን አስወግደን ከዛ ወደ ንቃት። ጥሩ ነው። ያው ድብርት በሰውነት ላይ የሚያመጣውን ችግር ነው እና ከመበሳጨት ጋር ደስ በማይሉ ነገሮች ምክንያት ይመጣል። ይሄ ድብርትና ኖርማል የሆነ የተለመደ ስሜት ነውና ሁል ሁልጊዜ ግን ተከታታይ ሲሆንብን ህይወታችን ላይ በተለያየ መልኩ ተጽዕኖ እያደረገ ከሆነ ከባድ ደረጃ ደርሷል ማለት ነው። ያ ዲፕሬሽን ማለት ነውና አኗኗራችን ላይ ከሚያመጣው አሉታዊ ችግር በተጨማሪ ደግሞ አካላቶቻችን ላይ የሚያመጣው ተጽዕኖ አለ ይላሉ ባለሙያዎቹ። ሴንትራል ነርቨስ ሲስተማችንን ያጠቃል። አንዱ የድብርት ምልክት ያው ብስጭት ነው። በትንሽ ነገር ሊሆን ይችላል የመበሳጨት ነገር፣ የማዘን ነገር፣ በትንሽ ነገር የመጸጸት ነገር። ሁልጊዜ ጊዜ ደግሞ ሰውነታችን ላይ የማይለቅ ድካም ሲኖር፣ እንቅልፍ መተኛስ ሲያቅተን፣ ቁጡ ስንሆን፣ እንደገና ደግሞ በፊት የሚያስደስቱ ነገሮች የነበሩ አሁን ግን በዚህ በድብርት ምክንያት እነዛን የሚያስደስቱ ነገሮች ላይ ፍላጎት ማጣት እንደ በፊቱ ማለት ነው። የባዶነት ስሜት ወይም ደግሞ ወደፊትን ስናስብ ተስፋ የሌለው ሰው አይነት ስሜት ይሰማል። ቶሎ ቶሎ የማልቀስን ምልክትም ይኖረዋል አንዳንዶች ላይ ማለት ነውና ከዚህም በተጨማሪ ራሱ ለነገሮች ትኩረት መስጠት አለመቻል ይመጣል። አሁን ከዚህ ችግር ጋር በተያያዘ ማለት ነው የመርሳትም እንደገና ደግሞ ውሳኔዎችን ቶሎ ለመወሰን የመወሰን ችግር ይታይባቸዋል፣ በድብርት የተያዙ ሰዎች እና ስራቸውንም በአግባቡ አለመስራት ድረስ ራሳቸውን መጉዳት መፈለግ፣ ወይ ደግሞ ራሳቸውንም ማጥፋት ፍላጎትንም ያሳያሉ። ልጆችንም ህጻናትንም ራሱ ያጠቃል፣ ይሄ ከባዱ የሆነ ድብርት ማለት ነው። እና ወደ ትምህርት ቤት ምናልባት እነሱ ላይ በጣም ለመለየት ምልክቱን ያስቸግራል፣ ግን ወደ ትምህርት ቤት የመሄድ ፍላጎት አለመኖር በቃ ለተለያዩ ነገሮች ኔጌቲቭ የሆነ አመለካከት ሲኖራቸው ደስታ ሲያጡ እዚህ ስሜት ውስጥ ገብቷል ማለት ይቻላል። እና ከዚህ ሁሉ ምክንያት ማለት ነው የነርቭ ሲስተማችን ችግር ውስጥ ይገባል። እና ራስ ምታት በተደጋጋሚ ያጋጥማል። የሰውነት ህመምም በተለያዩ ቦታዎች የማይጠፋ የሰውነት ህመም ምናልባት ምክንያቱ ላናውቀው እንችላለን። እና ከድብርትም ጋር በተያያዘ ነው የሚመጣው ማለት ነው እና የተለያዩ የሰውነታችን ላይ ህመሞች መገጣጠሚያ ሊሆን ይችላል። ሰውነታችን ያለ ምክንያት የሚፈጠሩ ህመሞች ይከሰታሉ እና ለዚህ የሚታዘዙ መድኃኒትም ራሱ እስከ አለ መስራት ድረስ የሚያደርስም ችግር ላይ ነው የሚጥለው። ሌላው ደግሞ የምግብ የመፈጨት ሂደትን ያስተጓጉላል። ፍላጎትንም ከመዝጋት ጀምሮ ማለት ነው የመመገብ ወይ ደግሞ በጣም ይጨምራል ፍላጎት ማለት ነው። በተቃራኒው በጣም እንድን በላም ያደርጋል እና ከዚህ ጋር በተያያዘ ላላስፈላጊ ውፍረት መዳረግ፣ ለስኳር ህመም በዚሁ የምግብ ስርዓት ችግር ላይ ማለት ነው። እና የምግብ ፍላጎት እጥረቱም ራሱ የተመጣጠነ ምግብ አለመመገብ እንዳንመገብ ያደርጋል፣ እና የምግብ እጥረት ሰውነታችን ላይ እንዲታይ ያደርጋል። ስለዚህ የሆድ ህመም፣ ቁርጠት፣ ድርቀት አይነት ችግሮች በድብርት የባሰው ድብርት ሲሆን የሚመጣ ችግር ነው። ሌላው ደግሞ በልብ እና የበሽታ መከላከል አቅም ላይም ችግር እንደሚያመጣ ነው የሚናገሩትና ና ይሄ ከድብርት የሚባለው ከጭንቀት ጋር ተቀራራቢ የሆነ ስሜት አለው እና የጭንቀት ሆርሞን የልብ ምት እንዲፋጠን ያደርጋል እና የደም ስር የመጨናነቅ ነገር ይኖራል ማለት ነው። በዚህ ሰዓት ብዙ አይነት አደጋዎች ሊከሰቱ ይችላሉ፣ ድንገተኛ አደጋዎች ማለት ነው በሰውነታችን። ስለዚህ በየጊዜው ሲሆን ደግሞ በተለይ ለልብ ህመም ሲያጋልጥ ነው የታየው። እንዲሁም ሃርቫርድ ዩኒቨርሲቲ ልብ ህክምና እየወሰዱ ከነበሩ ህመምተኞች ድብርት ያለባቸው የበለጠ በአምስት እጥፍ ማለት ነው ለደረት መውጋት ከልብ ጋር በተያያዘ ማለት ነው ሄርት አታክ፣ ስትሮክ አይነት ህመሞች የተጋለጡ ነበሩ፣ ድብርት የነበረባቸው ማለት ነው። እንዲሁ በሽታ መከላከልንም ስለሚያደክም እንግዲህ ለኢንፌክሽን፣ እንዲሁም ለተለያዩ በሽታዎች ተጋላጭ እንደሆኑ ታይቷል። ስለዚህ ያው ድብርትን ዝም ካል ነው እስከዚህ ድረስ ደረጃ ከደረሰ በስነ ልቦና ብቻ ሳይሆን አካልም ላይ እንደዚህ አይነት ችግር ያመጣል ማለት ነው እና በጭንቀት ወይም በድብርት ውስጥ ያሉ ሰዎች የውሏቸውን በጊዜ በማስተካከል ነገን በማቀድ ሊሆን ይችላል። የተስተካከለ የሚፈልጉትን አይነት አዋዋል በመስራት በመዋል ስፖርት በመስራት ጤናማ ምግብ በመመገብ በቂ እንቅልፍ ለመተኛት በመሞከር ኃላፊነቶችን በመውሰድ ከድብርት ስሜት ለመራቅ የተለያዩ ስራዎችን በመስራት እንደገና ደግሞ አንዱ የሚያጠቃው ይሄ ኔጌቲቭ የሆነ ሀሳብ ነው አይደል? እና እሱን መከላከል የሚችሉበትን መንገድ በመፈለግ አዳዲስ የሆኑ ነገሮችን ደግሞ በመስራት እና ለመዝናናት ጊዜ በመስጠት ከዚህ ስሜት በራሳቸው ማከም የሚችሉበት መንገድ ነው፣ ይሄ ነው የሚመከረው። በጣም ጥሩ ነው፣ ጥሩ ምክሮች ናቸው። ገና አንድ ጉዳይ ግን ይቀርሻል፣ አልተጠናቀቀም። ከአንድ ሙዚቃ በኋላ እንመለሳለን። አዎ፣ ስንመለስ ንቁ ሆኖ ለመቆየት ምን ይደረግ የሚል ነገር ነው የምታነሺው። www.vopcalling.net ቤቲ፣ እሺ ተመልሰናል። አዎ ወደ ሁለተኛው ጉዳይሽ ማለፍ ትችላለሽ። በኋላ የአምስት ደቂቃዎች ስለሚያስፈልጉኝ ጎቶሎ ቶሎ ልበል ነው። አይ በ አላልኩም ግን እንደው እንዳትወስጅብኝ እንዳለ ነው። እሺ ቀናችንን ንቁ ሆነን ማሳለፍ የምንችልበት መንገድ ነው የሚመከሩ ነገር አንቺ ራስሽን አልቃ አልነቃሽም፣ ለሆነ ፍዘዝ። ኧረ ተው ተው፣ ነቃ ብለሽ ነው ላንቺ ያሰራን ስለኛ እንዴ? ስለሚሰራው የምትነግሪኝ። እንግዲህ እኔ ለማሟላት ሞክር ያለው ንቁ ለመሆን መሆን የሚያስፈልጉ ነገሮችን ማለት ነው። እስቲ እሺ፣ ቀጥ ይሰማል ያንተ ችግር እንደሆነ እንዲያ ፍዘዝ። እሺ፣ አንደኛው ነገር ከአለባበስ ይጀምራል። የአለባበስ ምን ለብሳቸው ልብሶች ቀለም አስተዋጽኦ ያደርጋሉ። በጣም ንቁ ላለመሆንም ንቁ ለመሆንም ማለት ነው። እና ፈካ ያለ ቀለም የሚለብሱ ሰዎች የተሻለ ንቁ ሆኖ ነው የሚውሉት፣ ነው የሚሉት ማለት ነው የስነ ልቦና ባለሙያዎች። በጣም ጠቆር ያለን ወይም ደብዘዝ ያለ ልብስ ለብሰን ስንወጣ ሰዎችም የሚሰጡን ምላሽ እንደዛ አይነት ነው። ለእኛ የጠቆረ ፊት ሊያሳዩን ይችላሉ ማለት ነው ለእኛ እና ፈካ ያለ ልብስ ስንለብስ ግን ሰው ፈካ ያለ ስሜትም ያሳየናል። በዛ ምክንያት የኛ ሙድ ይስተካከላል ንቁ እንድንሆን ያደርገናል ነው የሚሉት። ስለዚህ በከለራቸው ፈካ ያሉ ልብሶችን በመልበስ ቀናችንን ጥሩ ነቃ ብለን እንድናሳልፍ ያደርገናል። እንዲሁም ደግሞ ለራሳችን ጥሩ ስሜት የሚሰጡን ልብሶች አሉ። እንደዘነጠን እንዲሰማን የሚያደርጉ ልብሶች ማለት ነው ከልብሶቻችንም እንደዚው አይነት ልብስ በመምረጥ በማድረግ ስለ ራሳችን ጥሩ ስሜት የተሰማ ንቁ ሆነ እንድንውል ያደርገናል። ምናልባት ይሄ ፂምን አለመቆረጥ ፀጉርን አለመሰራትም ሰዎች ቀናቸው ላይ ተጽዕኖ ያደርግባቸዋል። ስለዚህ ለዚህ ነገር ትኩረት በመስጠት ንቁ ቀን ማሳለፍ ይቻላል። ሌላው የስሜታችን ጉዳይ ነው። ጠዋት ተነስተን ልንወጣ ወይ ወደ ጉዳያችን ስንሄድ፣ እስቲ ስለ ራሳችን ያለን ስሜታችን ምንድን ነው የሚለውን መፈተሽ ያስፈልጋል። ምክንያቱም ቅድም እንዳነሳ ነው የድብርት ስሜት የጭንቀት ወይም አሉታዊ አመለካከት ካለብን ቀኑም እንደዚሁ በድካም በስንፍና የተሞላ ይሆናል ማለት ነው፣ ከዛ ስለሚመጣ። ስለዚህ ከጠዋት ጀምሮ ጥሩ አመለካከት ለራሳችን እየነገርን ስለ ቀኑም ጥሩ አመለካከት እንዲኖረን በማድረግ ንቁ ሆነ መዋል እንችላለን። ሌላው ክብደት መቀነስም ብዙ ይመከራል። ምክንያቱም ተጨማሪ ክብደት በኖረን ቁጥር ኃይላችንን በዛው የመጨረስ ነገር ይኖረዋል ክብደቱ ማለት ነው። ስለዚህ ስፖርት በመስራት ውሃ በመጠጣት እንዲሁ ስኳር የሆኑ ነገሮችን በመቀነስ የተመጣጠነ ክብደት እንዲኖረን በማድረግ ሸንቀጥ ያሉ ሰዎች ንቁ ሆነው እንደሚውሉ ነው ያው የሚናገሩት። ሌላው ደግሞ የምንጓጓር የምንጓጓለትን ጉዳይ በመፍጠር ቀን ውስጥ ንቁ መሆን እንችላለን። ከቤት ስንወጣ የምንሄድበት ነገር የምንወደው ቢሆን፣ እንደገና ደግሞ ከዋልንበት ከስራ ቦታችን ወደ ቤታችን ስንመለስ፣ ወደ ሌላ ቦታም ስንሄድ በጣም የሚያስደስተን ነገር በማዘጋጀት ለዛ ንቁ ሆነን እንድንሄድ ያደርገናል ማለት ነው። እንደ ቀን ላበጀነው ነገር ነው የሚወሰነው። የኛ ንቁ መሆን ያለንበትን ቦታ ደግሞ ብርሃን የተሞላ በማድረግ ንቁ ሆኖ መዋል ይቻላል። ለምሳሌ ክፍላችን፣ መኖሪያ ቦታችን ሊሆን ይችላል ወይ ደግሞ ስራ የምንሰራበት ቦታ ላይ ጨለማ አይነት ጨለም ያለ ነገር ከሆነ የንቁ አለመሆን ስሜት ያመጣል የመዳከም ነገርና እንደዛ ጨለማ የሆነ ቦታ ደግሞ ካለን ወጣ ብሎ የፀሐይ ብርሃን ያለበት ቦታ በመሄድ ይህንን የመነቃቃት ስሜት ማግኘት እንችላለን። ሌላው ነገር ደግሞ ፈጣን የሆኑ ሙዚቃዎችን በመስማት ሊሆን ይችላል። በጣም ልስልስ ያሉ ሙዚቃዎችን በስራ ቦታ ሆነን ወይ በቤታችን ሆነን በሰማን ቁጥር የተለያዩ በቃ ሀሳብ ሊሆን ይችላል የሚወስድንና የማፍዘዝ ነገርም አለው። በዛው ልክና ፈጠን ያለ ሙዚቃን በመስማት ንቁ ሆኖ መዋል ይቻላል ነው ባጭሩ። እሺ እናመሰግናለን። አጠናቀሻል።